መርማሪ ማሁል የተሰኘው ተከታታይ ቪዲዮ ክፍል አምስት ቀጥሏል። ባለፈው ክፍል አራት ማሁል ቲም እና ዴቪድ በቢግዳዲ ና በጃይካል ሰራዊቶች ጥቃት ደርሶባቸው ነበረ። በኋለኛው መስኮት ዴቪድ ልማምለች አለ። እንዲሁም ደግሞ ማሁል እና ቲም እነሱን በመስኮት መውጣት ቻሉ። የዴቪድ ሚስትም ለመውጣት እየሮጠች ስለነበረ ጥይት ይመታት ና ትወድቃለች። ማሁልም ይህንን ሲያይ የዴቪድ ሚስት ለማዳን ተመልሶ ወደ መስኮቱ ገባ። ቲም ደግሞ ለማስቆም ሞከረ። ማሁል አቁም አደገኛ ናቸው ተመልሰው ውጣ ነገር ግን ማሁል ምንም ሳይሰማ ጥይቶቹን በመሸወድ ወደ ሴትዮ አደረሰ አሁል ምን ማድረግ አለብኝ ለመሄድ ከመኮርኩን ጥይቱ ይመታኛል እና የማሁል አፍቃሪያን ማሁል ምንም ጉዳት ሳይደርስበት የዲቪዲ ሚስት እንዴት የሚያድንበትን አይዲያ ፍጠሩና በኮመንት ተጻፉ በማሁል አጠገብ ሁለት ስኬትቦርድ አለ ሁለቱንም አንድ ላይ በማሰር የዴቪድ ሚስት በማስቀመጥ መግፋት ነው። ከዛም እንደዚህ ካደረገ በኋላ ቲም ደግሞ ከውጭ ሆኖ ከተቀበለው በኋላ ከዛ ስር ይደበቃል። ማሁል ሚስቱን ካደናት በኋላ ዴቪድ ወደ ነሱ ይመጣል። ማሁል ሚስቴን አድነሃታል ከአሁን በኋላ ከአንተ ጋር ነኝ። በጓሮው ውስጥ ወዳለው መዋኛ ገንዳ እየሄዱ ሳለ አንድ ሄሊኮፕተር በመምጣት መተኮስ ይጀምራል እና ሁለቱም ህይወታቸውን ለማዳን ወደ መዋኛው ገንዳ ገቡ። ከዛም ከጃይ ካል ሰዎች አንዱ ቦምብ በማንሳት ወደ ገንዳ ውስጥ ወረወረው። ቲም ደግሞ ከዛፍ ጀርባ ሆኖ ሲመለከት ስለነበረ ለዲቪድ ና ለማሁል መጨነቅ ጀመረ። ነገር ግን ማሁል መትረየስ ይዞ ከውሃ ውስጥ ወጣ። ከዛም ወደ ሄሊኮፕተሩ መተኮስ ጀመረ። እሱንም ካፈነዳ በኋላ ሌሎች ብዙ ወታደሮች ላይ በመተኮስ ሁሉንም ጨረሳቸው። ነገር ግን ወዲያው የጃይካል ቀኝ እጅ የሆነው ሱሪያ በሄሊኮፕተር በመምጣት መሱ መተኮስ ይጀምራል። ማሁልም ወደ ሱሪያ መተኮስ ጀመረ። ነገር ግን ሱሪያ ሲተኩስ አንድ ጥይት የማሁል እግር መታውና ወደ መዋኛው ገንዳ ውስጥ ወደቀ። ከዛ ገንዳውም ወደ ደም መለወጥ ጀመረ። ማሁል ዛሬ እዚሁ የአውስትራሊያ ጫካ ውስጥ ቀብርሃለሁ። ይህንንም ብሎት ወደ ማሁን ለመተኮስ ሲያነጣጥር፣ ነገር ግን ዴቪድ ሳይታሰብ ከውሃ ውስጥ መሳሪያ ይዞ በመውጣት የሱሪያን ሄሊኮፕተር አፈነዳው። ሄሊኮፕተሩ ሲፈነዳ ሱሪያ ራሱን ለማዳን ቦርሳውን ይዞ ሰለለ። ከዛም ከቦርሳው ፓራሹት አወጣ። ነገር ግን ዴቪድ በድጋሚ ፓራሹቱ ላይ በመተኮስ ይመተዋል። ከዛም ሱሪያ በፍጥነት ወደ መሬት መውደቅ ይጀምራል። ነገር ግን እንደ ድል ሆኖ ፓራሹቱ ከዛፍ ላይ ስለተንጠለጠለ ሱሪያ ከመውደቅ ይድናል። ከዛ ሱሪያ በፍጥነት ከጫማው ቢላ አውጥቶ የፓራሹቱን ገመድ ቆርጦ ወደ መሬት ወረደ። ነገር ግን አሁንም ዴቪድ መተኮሱን ይቀጥላል። ግን ሱሪያን ይሸውደዋል። እንዲሁ ያለ ሱሪያ በፍጥነት በመሮጥ ለማምለች አለ። ከዛ ስልክ ይደውላል። ወደ እኔ አቅጣጫ በፍጥነት ሄሊኮፕተር ላኩልኝ። ከዛ ተጨማሪ ሄሊኮፕተሮች መጡና ወደ መሬት ገመድ ወረወሩለት። ከዛም ሱሪያ ገመዱን ከያዘ በኋላ በፍጥነት ማምለጥ ጀመረ። ነገር ግን ቲም ከዛፍ ስር ሆኖ ወደ ሄሊኮፕተሩ መተኮስ ጀመረ። ጥይቱም ሄሊኮፕተሩን አጉል ቦታ ስለመታው ወዲያው ይፈነዳል። ነገር ግን ሱሪያ የያዘው ሄሊኮፕተር ማምለጥ ቻለ። ቲም ወደ ማሁል በፍጥነት ሄደ። ማሁል እግሩ ላይ ጉዳት ደርሶበት ነበረ። እንዲሁም ደሙ እየፈሰሰ ነው። ነገር ግን በአቅራቢያው ምንም ሆስፒታል የለም። አለቃ ሚስቴስ ቲም ማሀረቡን በሚስቱ ቁስል ላይ እንዳሰሩለትና ለአሁኑ ደህና እንደሆነች ነገረው ነገር ግን አሁን የማሁል ጉዳይ ብቻ አሳሳቢ እንደሆነ ምክንያቱም ጥይቱ ከእግሩ ካልወጣለት ህይወቱን ሊያጣ እንደሚችል ነገረው ማሁልንም በፍጥነት ማዳን አለብኝ ቲም ቶሎ ብሎ ማሁልን ተሸክመው የዴቪድ መኝታ ቤት አስተኛው ይህ በእንዲህ እንዳለ ዴቪድና ሚስቱ ይመጣሉ ቲምም ቢላና ሻማ እንዲያመጣለት ለዴቪድ ጠየቀው እና ዴቪድ ወዲያው ወደ ኩሽና ሄደና ሶስት ቢላ ተንጠልጥሎ አየ እና የማሁል አፍቃሪያን ዴቪድ ከሶስቱ የቱን ቢላ መምረጥ አለበት ብላችሁ ታስባላችሁ? አንደኛው ቢላ ትልቅ ስለሆነ የበለጠ ህመም ሊያስከትል ይችላል። ሁለተኛው ቢላ ደግሞ በጣም የቆሸሸ ነው። ነገር ግን ሶስተኛው ቢላ ንጹሕና መጠነኛ ነው። ዴቪድም ወዲያው ሻማውንና ቢላውን ይዞለት ሄደ። ማሁልም በጣም እየደከመ መጣ። ቲም ማሁለን እንዲተኛ ካደረገው በኋላ ከዛ በኋላ ሻማውን በመለኮስ ቢላውን ማጋል ጀመረ። ከዛም በጥንቃቄ ጥይቱን ከእግር ውስጥ ካወጣለት በኋላ በሙቁ ውሃ ጽድቶ በፋሻ ጠቀለለለት። ፈታኝና አዝናኝ የሆኑ የእንቆቅልሽ ጥያቄዎችን በየቀኑ ለማግኘት የዋትሳፕ ቻናላችንን ዲስክሪፕሽን ስር ባለው ሊንክ ተቀላቀሉ። ከቆይታ በኋላ ማሁል ሲነቃ ራሱን ሆስፒታል ውስጥ ያገኘዋል። እንዴት እዚህ ልሆን ቻልኩ? አታሰብ አለቃ፣ አሁን ደህና ነህ። ማሁልም በብርጭቆ ጁስ እየጠጣ እያለ በድንገት አሊያ እና ዶክተር ሳንቻና ትዝ ይሉታል። ከዛም ለአሊያ የቪዲዮ ኮል ደወለላት። አሊያ ደግሞ ምግብ እያዘጋጀች ነበረ። ከማሁል ጥሪ ሲደርሳት አሊያ በጣም ደስ አላት። ዋው ማሁል እየደወለ ነው። ስልኩን አንስታ ማሁል ቆስሎ ሆስፒታል ውስጥ ስታየው በጣም ተደነግጣለች። አለቃ፣ ምን ሆነ ነው? ንገረኝ፣ ፊቱን ነው የምሰብረለት እያለች በነዲ ማውራት ጀመረች። አሊያ አሁን ሰሚኝ ከዛ ማሁል ለአሊያ ሁሉንም ታሪክ ነገራት። በጣም ይገርማል። አሊያ፣ ሁሉም ነገሮች ግራ እያጋቡኝ ነው። እኔ አውስትራሊያ ውስጥ ከመርማሪው ጋር ነኝ። እንዴት ማዳን እንዳለብኝ እያሰብኮ ነው ሳይንቲስቱን። ማሁል ከአሊያ ጋር በማውራት ላይ ሳለ የሆነ ሰው ወደሱ እየመጣ እንደሆነ ሰማ። እሺ አሊያ ቻው፣ የሆነ ሰው ወደ እኔ እየመጣ ነው። ይህንንም ካለ በኋላ ስልኮን ዘጋው። የሆነ ዶክተር ማሁልን ለማየት እየመጣ ነበረ። አለቃ እንዴት ነህ? ደህና ነኝ ዶክተር። ዶክተሩም ቀይ ቀለም ያለው መርፌ ሊወጋው ማዘጋጀት ጀመረ። ማሁልም መጠራጠር ስለጀመረ ለምን እንደሚወጋው ሲጠይቀው፣ ነገር ግን ዶክተሩ ጥንካሬ እንደሚሰጠው ነገረው። ልክ ዶክተሩ መርፌውን ሊወጋው ጎንበስ ሲል ማሁል በሌላ እግሩ ዶክተሩን ይመታዋል። ዶክተሩን በመናደድ ሽጉጥ አሁን ማሁል በተጎዳ እግሩ ብቻ ነው ያለው እና ምን ማድረግ ያለበት ይመስላችኋል? ማሁል ቢላውን ሲያነሳ ዶክተሩ መተኮስ ይጀምራል። የተተኮሰው ጥይት ደግሞ አናናሱን ሲመታው በፍጥነት ማሁል ካልጋ ጀርባ ይደበቃል። ነገር ግን ዶክተሩ ቀስ በቀስ በመጠጋት መተኮስ ይቀጥላል። ማሁል ቀስ ብሎ አልጋውን በመግፋት ቢላውን ሲወረውር በዛው ቅጽበት ዶክተሩ ይተኩሷል ቢላው የዶክተሩን እጅ ሲቆርጠው ጥይቱ ደግሞ ማሁልን ስቶ ግድግዳውን ይመታዋል። የዶክተሩ እጅ ስለተጎዳ ብዙ ደም ፈሰሰው። ማሁልም ይህንን እድል በመጠቀም ዘሎ ይዘዋል። ዶክተር እውነቱን ተናገር፣ ማነህ አንተ? ደግሞ ለምን ልትገላ ዶክተሩን ቢግዳድ የሚባሉት ቡድኖች እንደላኩትና አሁን ላይ ከጃይ ካል ጋር ከተማውን ለማፈንዳት እንዳቀዱ ነገረው። ማሁልም ስለ ሳይንቲስት ጆን ጠየቀው። ነገር ግን ዶክተሩ ምንም መረጃ እንዳሌለው ነገረው። አሁንም እነዚህ ሰዎች ማስቆም አለብኝ። ወዲያውም ለፖሊስ ደውሎ ዶክተሩን ካስያዘው በኋላ መሮጥ ጀመረ። ደውሎ ለመርማሪው ቲም እና ዴቪድ ከነገራቸው በኋላ ወደ መሳሪያ አቅራቢዎች ለመሄድ ታክሲ ተሳፈረ። የመሳሪያ አቅራቢዎቹ አድራሻ ዴቪድ ነበር የነገረው። ማሁልም ከቦታው ከደረሰ በኋላ ወደ ውስጥ ሲገባ አለቃቸው ሽጉጥ ደቀነበት። ማነህ አንተ? እኔ መርማሪ ማሁል ነኝ የዲቪድ ጓደኛ። ሰውየውም የዲቪድን ስም ሲሰማ ማሁልን ለቀቀው። ዲቪድ ሁል ጊዜ መሳሪያ ከዚህ ሰውዬ ነበር የሚገዛው። አቅራቢውም ለማሁል ሁሉንም መሳሪያዎች አሳየው። መትረየስ፣ ስናይፐሮች፣ ሽጉጦች ነበሩ። ነገር ግን ማሁል አንድ መሳሪያ ሰይ በጣም ይደነግጣል። እና ማሁል ለምን የደነገጠ ይመስላቸዋል? በደንብ ከተመለከታችሁት ለየት ያለ በሳይንቲስት ጆን ብቻ የተሰራ አንድ መሳሪያ አለ። ዓለም ላይ ይህንን መሳሪያ ከማሁል በስተቀር ያለው ሰው የለም ነበር። ይህ ማለት ቢግዳዲ እና ነጃ ይካል የሳይንቲስቱን እውቀት እየተጠቀሙ ነበር ማለት ነው። ይህ ማለት የመሳሪያ አቅራቢ ስለ ሳይንቲስቱ ያውቃል ማለት ነው። ማሁልም ያንን መሳሪያ ከተቀመጠበት ወሰደው። ሰውየውም ይህን መሳሪያ በጣም ከባድ እንደሆነ ነገረው። ማሁልም ሰውየውን ዘሎ ከያዘው በኋላ ስለዚህ መሳሪያ ለእኔ አትነግረኝም? እሺ፣ በደንብ አውቀዋል። ማሁልም ስለ መሳሪያው ሰውየው መጠየቅ ጀመረ። ሰውየውም ይህ መሳሪያ ከህንድ በመንጣ ሳይንቲስት እንደተሰራ ነገረው። ይህንንም እንደ ተናገረ ሰውየው ስለ ሳይንቲስት ጆን እንደሚያወራ ወዲያው ማሁል አወቀ። አሁን ወደ ሳይንቲስቱ ውሰደኝ፣ አለበለዚያ እገልሃለሁ። ሰውየውም ከተስማማ በኋላ ሳይንቲስቱን ወደ ደበቁበት ቦታ ማሁልን ይዞ መሄድ ጀመረ። ቦታውም በጠባቂዎች የተከበበ ነበረ። ማሁልንም ፈተሹት፣ ነገር ግን ምንም አላገኙበትም ነበር። ማሁል ግን ብልጥ ስለነበረ መሳሪያውን ከቁስሉ ፋሻ ስር ደብቆት ነበረ። ወዲያውም መሳሪያ አቅራቢውና ማሁል ሉካ ወደሚባል ሰው ደረሱ። ሉካ በጣም ሀብታምና ዘናጭ ነው። እሱ ማለት የቢግ ዳዲዎች ቀኝ እጅ ነው። እንዲሁም ብዙ ሰዎችን የገደለ አሸባሪ ነበር። ማሁል ወደ ሰውየው ሄዶ ጨበጠው። ይህንንም እድል እንዳገኘ መሳሪያውን አጥቶ ደቀነበት። እገልሃለሁ! እሺ፣ አሁን ወራታ ሳይንቲስት ጆንስ ላይ ይህንንም ካለ በኋላ ሉካ ይዞት መሄድ ጀመረ። በዛን ሰዓት ሳይንቲስቱ ደግሞ ለሉካ የማንጎ ቦምብ እየሰራለት ነበረ። አታስብ ለአይደነ መጥቻለሁ። ማንህ ደሞ አንተ? ይህንንም ሲሰማ በጣም ይደነግጣል። ማሁልም ሉካን መሬት ላይ ካስተኛው በኋላ ስለ ሳይንቲስቱ መጠየቅ ይጀምራል። ሉካም ማስረዳት ጀመረ። ሳይንቲስቱ ሁሉንም ነገር እንዲረሳ በመድኃኒት እንደዚህ እንዳደረጉት ነገረው። ማሁልም ወዲያው ሄሊኮፕተር እንዲልክለት ለመርማሪው ቲም ደወለለት። ከትንሽ ደቂቆች በኋላ ቲም በሄሊኮፕተር ይመጣል። ከዛ ማሁል ሳይንቲስቱን በማስተኛት ከዛ አካባቢ ይዞት ይሄዳል። እና የማሁል አፍቃሪያን ማሁል የሳይንቲስቱን ትውስታ ይመልስለት ይሆን? በቀጣይ ክፍል አብረን የምናየው ሲሆን መርማሪ ማሁል የሚለው የዩቲዩብ ቻናላችንን በመቀላቀል ሰብስክራይብ በማድረግ ጠብቁን።